ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥና የባህር ማዶ ስፖርታዊ መረጃዎች ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ እቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። አድማኝ ተመልካቾቻችን ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ፕሪሚየር ሊግ የሰባተኛ ሳምንት መርሃ ግብሮችን ይሆናል። የስድስተኛ ሳምንት መርሃ ግብሮች ባሳለፍነው ሳምንት መጨረሻ መከናወናቸው የሚታወስ ነው። የሰባተኛ ሳምንት ጨዋታዎች ከነገ ጀምሮ በዋሳ ዩኒቨርሲቲ ስቴዲየምና በአዲስ አበባ ስቴዲየም የሚከናወኑ ይሆናል። ነገ የሚካሄዱ ጨዋታዎችን ስንመለከት ወላይታ ድቻ ከወልዋሎ አዲግራት ዩኒቨርሲቲ ከቀኑ ዘጠኝ ሰዓት በአዲስ አበባ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። እነዚህ ሁለቱ ቡድኖች በሊጉ እስካሁን ምንም አይነት ድል አላስመዘገቡም። ሦስት ነጥብ ለማግኘት የሚያደርጉት ፍልሚያ የሚጠበቅ ይሆናል። በሐዋሳ ዩኒቨርሲቲ በዚህ ሁለት ከቀኑ ዘጠኝ ሰዓት ላይ በተመሳሳይ አዳማ ከተማ ከባህርዳር ከተማ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ባህርዳር ከተማ ባሳለፍነው ሳምንት እንግዲህ ኢትዮ ኤሌክትሪክን ሁለት ለዜሮ ማሸነፉ የሚታወስ ነው ማለት ነው። መርሃ ግብር ረቡም ሲቀጥል መቻል ከሲዳማ ቡና በአዲስ አበባ ስቴዲየም ከቀኑ ሰባት ሰዓት ላይ ጨዋታውን ያደርጋል። ይህ እንግዲህ ተጠባቂ ጨዋታ ነው። ሲዳማ ቡና ሊጉም በአስራ ሶስት ነጥብ እየመራ ይገኛል። መቻል በአስራ ሁለት ነጥብ ሶስተኛ ደረጃ ላይ ይገኛል። እነዚህ ሁለቱ ቡኖች የሚያደርጉት ጨዋታ የሳምንቱ ተጠባቂ ጨዋታ ነው ማለት ይቻላል። በዚህ ሁለት ኢትዮጵያ መድን ከነገድ ሊያርሲ በዋሳ ዩኒቨርሲቲ ስቴዲየም ከምሽቱ 12 ሰዓት ላይ ጨዋታቸውን የሚያደርግ ይሆናል። ከቀኑ 9 ሰዓት 10 ሰዓት በአዲስ አበባ ስቴዲየም ዋሳ ከተማ ከፋሲል ከነማ ጨዋታቸውን የሚያደርግ ይሆናል። ረቡዕ ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ የሚያደረጉትም ጨዋታ ይጠበቃል። የሁለቱ ቡድኖች ጨዋታ ከቀኑ 9 ሰዓት በዋሳ ዩኒቨርሲቲ ስቴዲየም የሚከናወን ይሆናል ማለት ነው። መርሃ ግብር ሐሙስ ይቀጥላል። ሐሙስ የሰባተኛ ሳምንት የመጨረሻ ጨዋታዎች የሚደረጉ ይሆናል ማለት ነው። ድሬዳዋ ከተማ ከምድረገነት ሽሬ ከቀኑ ሰባት ሰዓት በአዲስ አበባ ስቴዲየም ጨዋታቸውን ያደርጋሉ። ከቀኑ አስር ሰዓት ላይ በአዲስ አበባ ስቴዲየም መቀሌ ሰባ እንደርታ ከኢትዮጵያ ንግድ ባንክ እንዲሁ ጨዋታቸውን የሚያደርጉ ይሆናል። አዲስ አዳጊ ሸገር ከተማ ከኢትዮጵያ ቡና ረቡዕ ከምሽቱ 12 ሰዓት ላይ በዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን ያደርጋሉ። ከዛ አስቀድሞ በዋሳ ዩኒቨርሲቲ ከኑ አስር ሰዓት ላይ አዲስ ያውሳና ከአርባ ምንጭ ከተማ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ሊጉን የደረጃ ሰንጠረዝ ሲዳማ ቡና እና ሐዋሳ ከተማ በተመሳሳይ 13 ነጥብ በግብ ክፍያ ተበላጠው አንደኛ እና ሁለተኛ ይገኛል። መቻል 12 ነጥብ ሁለተኛ፣ ፋሲል ከነማን በተመሳሳይ በ12 ነጥብ አራተኛ አምስተኛ ቅዱስ ጊዮርጊስ በ አስራ ሁለት ነጥብ ይገኛል ማለት ነው። ከሶስት እስከ አምስት ያሉ ቡኖች ተመሳሳይ አስራ ሁለት ነጥብ አላቸው በግብ ክፍያ ተበላልጠው እንግዲህ ደረጃውን ይዟል ማለት ነው። ኢትዮ ኤሌክትሪክ በአስራ አንድ ነጥብ ስድስተኛ ደረጃ ላይ ይገኛል ማለት ነው። መቀሌ ከነማ፣ መቀሌ ሰባ እንደርታ፣ አርባ ምንጭ ከተማ፣ ላይታ ድቻ ወልዋሉ አድጋት ዩኒቨርሲቲ ወራጅ ቀጠና ውስጥ የሚገኙ ቡድኖች ናቸው ማለት ነው። እነዚህ የሰባተኛ ሳምንት ጨዋታዎች ወራጅ ቀጠና ላይ ያሉ በፕሪሚየር ሊጉ አንጫፉ ክለ የራሳቸውን ተጽዕኖ ያላቸው ጨዋታዎች ናቸው ማለት ይቻላል ማለት ነው። ከኢትዮጵያ ወንዶች ፕሪሚየር ሊግ ወደ ሴቶች ፕሪሚየር ሊግ ስናመራ የኢትዮጵያ ሴቶች ፕሪሚየር ሊግ የስምንተኛ ሳምንት መርሃ ግብር ከዛሬ ጀምሮ ይደረጋል። ዛሬ ከቀኑ ሰባት ሰዓት ሲዳማ ቡና ከሊጉ መሪ ኢትዮ ኤሌክትሪክ ከቀኑ ሰባት ሰዓት በኢትዮጵያ ንግድ ባንክ ሜዳ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ኢትዮ ኤሌክትሪክ በአንድ ነጥብ ሊጉን እየመራ ይገኛል ማለት ነው። ሲዳማ ቡና በዘጠኝ ነጥብ ስድስተኛ ደረጃ ላይ ይገኛል። በዚህ ሁለት ሸገር ከተማ ከዋሳ ከተማ ከቀኑ ዘጠኝ ሰዓት በኢትዮጵያ ንግድ ባንክ ሜዳ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ሸገር ከተማ በአስራ ሁለት ነጥብ አምስተኛ ደረጃ ላይ ይገኛል። ሐዋሳ ከተማ በአስራ አምስት ነጥብ ሶስተኛ ደረጃ ላይ ይገኛል ማለት ነው። የመርሃ ግብር ነገም ቀጥሎ ይሆናል። ነገ በአበበ በቂላ ስቴዲየም ሶስት ጨዋታዎች ይደረጋሉ። አርባ ምንጭ ከተማ ከድሬዳዋ ከተማ ከረፋዱ አራት ሰዓት አዳማ ከተማ ከልደታ ክፍለ ከተማ ከቀኑ ሰባት ሰዓት አዲስ አበባ ከተማ ከይርጋ ጨፌ ቡና ከቀኑ ዘጠኝ ሰዓት ጨዋታቸውን የሚያደርጉ ይሆናል ማለት ነው። ረቡዕ የመርሃ ግብር ሲቀጥል በአበበ በቂላ ስቴዲየም ባህር ዳር ከተማ ከቦሌ ክፍለ ከተማ መቻል ከኢትዮጵያ ንግድ ባንክ ከቀኑ ዘጠኝ ሰዓት ጨዋታቸውን የሚያደርጉ የሆነ ልማት ነው። ኢትዮ ኤሌትሪክ የደረጃ ሰንጠረዡን በአንድ ነጥብ ይመራል። የኢትዮጵያ ንግድ ባንክ፣ አዋሳ ከተማ በተመሳሳይ አስራ አምስት ነጥብ በግብ ክፍያ ተባላጡ ሁለተኛ ና ሶስተኛ ደረጃን ይዟል ማለት ነው። ባህር ዳር ከተማ በአራት ነጥብ፣ አዲስ አበባ ከተማ በሶስት ነጥብ አስራ ሶስተኛ ና አስራ አራተኛ ደረጃን ይዞ ወራጅ ቀጠና ውስጥ የሚገኙ ቡድኖች ናቸው ማለት ነው። እንደዚሁ የኢትዮጵያ ሴቶች ከፍተኛ ሊግ ጨዋታዎችም ዛሬ ይጀመራሉ ማለት ነው። ንፋስ ስልክ ላፍቶ ክፍለ ከተማ ቀሌ ሰብዓ እንደርታ እንግዲህ ስቱዲዮ በገባንበት ሰዓት ጨዋታቸውን አድርጓል ማለት ነው። ሌላኛው መርሃ ግብር ጉላሌ ክፍለ ከተማ ከኢትዮጵያ ስፖርት አካዳሚ ጨዋታቸውን ያደርጋሉ። ጥሩነሽ ዲባባ አካዳሚ ከለሚ ኩራ ክፍለ ከተማ ቀኑ ዘጠኝ ሰዓት ከሰላሳ በዋሳ አርቲፊሻል ሜዳ ጨዋታቸውን የሚያደርጉ ይሆናል። ነገ መርሃ ግብር ሲቀጥል ወላይታ ድቻ ከአዲስ ከተማ ክፍለ ከተማ ከረፋዱ አራት ሰዓት ላይ፣ ቅዱስ ጊዮርጊስ ከአቃቂ ቃሊቲ ክፍለ ከተማ ከቀኑ ሰባት ሰዓት ከሰላሳ ላይ፣ ቂርቆስ ክፍለ ከተማ ከፋሲል ከነማ ከቀኑ ዘጠኝ ሰዓት ከሰላሳ ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። በዚህ ሳምንት የ ሶስተኛ ሳምንት አራፊ ቡድን በራሪ ኮከቦች ነው ማለት ነው። የደረጃ ሰንጠረጁን ስንመለከት አዲስ ከተማ ክፍለ ከተማ በስድስት ነጥብ ሊጉን እየመራ ይገኛል። ጥሩነሽ ዲባባ አካዳሚ በስድስት ነጥብ እንደዚሁ በተመሳሳይ ይከተላል ማለት ነው። አስራ ሶስት ቡድኖች እንግዲህ በከፍተኛ ሊግ ውድድር እየተሳተፉ ይገኛል ማለት ነው። ሌላኛው የምንመለከተው ጉዳይ እንግዲህ ጠቅላይ ሚኒስትር አብይ አህመድ ዶክተር አብይ አህመድ ከካፍ ፕሬዚዳንት ፓትሪስ ሞሴፔ ጋር ያደረጉትን ውይይት ነው። እንግዲህ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እንግዲህ ከካፍ ፕሬዚዳንት ጋር በአፍሪካ እግር ኳስና ኢትዮጵያ በእድገቱ ላይ ስለሚኖራት ሁና ፍረም ውይይት ማድረጋቸውን ገልጿል። ለወጣቶች እድገት የስፖርት መሰረተ ልማት ብሎም የአፍሪካን እግር ኳስ በዓለም መድረክ ለማላክ ከካፍ ጋር ስለሚኖረው ትብብር እንግዲህ ዝርዝር ውይይት ማድረጋቸውን ገልጸዋል፣ ማለት ነው። እንግዲህ ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት እንደ አውሮፓውያን አቆጣጠር በ2029 የሚካሄደውን የአፍሪካ ዋንጫ ለማዘጋጀት ጥያቄ ካቀረበች ጊዜ አንስቶ የተለያዩ ዝግጅት ስራዎችን እየከናወነች ትገኛለች። የስቴዲየሞችን ደረጃ እንግዲህ የካፍና የፊፋ ዓለም ዋንጫ ደረጃን ያሟሉ እንዲሆኑ እየተሰራ ይገኛል። ታዳጊ ቡድን አንደር ሰቨንቲ አሁን በኢትዮጵያ አስተጋጅነት እየተካሄደ በሚገኘው የሴካፋ ከአስራ ሰባት አመት በታች የአፍሪካ ዋንጫ ማጣሪያም እየተሳተፈ ያለው ቡድን እንግዲህ የዚሁ ዝግጅት አካል ነው ማለት ነው። የተለያዩ ጥረቶች የተደረጉ ይገኛሉ ማለት ነው። ቀጣይ እንግዲህ የካፍ በስራ አስፈጻሚ ኮሚቴው በራሱ አሰራር እንግዲህ ፍላጎት ያላቸውን አፍሪካ ዋንጫን የማዘጋጀት ፍላጎት ያላቸውን ሀገራት ገምግሞ እንግዲህ በቀጣይ ይፋ እንደሚያደርግ ይጠበቃል ማለት ነው። ሌላኛው የምንመለከተው መረጃ እንግዲህ የሴካፋ ውድድር ይሆናል። እንግዲህ የሴካፋ ውድድር እየተካሄደ ይገኛል ማለት ነው። ዛሬ የምድብ አራተኛ ጨዋታዎች ይከናውናሉ። የኢትዮጵያ ብሔራዊ ቡድን እንግዲህ በዛሬው ዕለት ጨዋታውን አያደርግም። አራፊ ቡድን ነው። ቀጣይ ጨዋታውን ረቡዕ ዕለት የሚያደርግ ይሆናል ከኬንያ ብሔራዊ ቡድን ከኬንያ ብሔራዊ ቡድን ጋር በጣም ወሳኝ የሚባል ጨዋታ ነው ማለት። በዛሬው ዕለት አራት ጨዋታዎች ይደረጋሉ። በምድብ አንድ በምድብ ሁለት የተለያዩ ጨዋታዎች የሚደረጉ ይሆናል ማለት ነው። በመጪው ሀሙስ ሊደረጉ የነበሩ ጨዋታዎች ወደ ረወዳን አስራ ሰባት መሸጋሸጋቸውን የኢትዮጵያ እግር ኳስ ፌዴሬሽን ያወጣው መረጃ ያመለክታል ማለት ነው። እነዚህ ጨዋታዎች እንግዲህ ከቀጣይ ከየምድቡ ማን ከቀጣዩ ዙር ያልፋል የሚለውን ነገር የሚወስኑ ይሆናል ማለት ነው ለፍጻሜ የደረሱ በዚህ ውድድር ለፍጻሜ የደረሱ ቡኖች በሞሮኮ እንደ አውሮፓያን አቆጣጠር ሁለት ሺ ስድስት ለሚደረገው አስራ ስድስተኛው ከአስራ ሰባት አመት በታች አፍሪካ ዋንጫ እንደሚሳተፉ የሴካፋ እና የካፍ መረጃ ያመለክታል ማለት ነው። ሌላኛው የምንመለከተው መረጃ እንግዲህ የአትሌቲክስ መረጃ ይሆናል። ሀያ አምስተኛው ታላቁ ሩጫ ዓለም አቀፍ አስር ኪሎ ሜትር ውድድር ትናንት በደማቅ ሁኔታ ተከናውኗል። ማለት ነው። በዚህ አስር ኪሎ ሜትር የጎዳና ላይ ውድድር ከአትሌቶችን ጨምሮ ሀምሳ አምስት ሺህ ተሳታፊዎች ተካፍለውበታል። ከሀያ አምስት ሀገራት ከሁለት መቶ ሀምሳ በላይ ተሳታፊዎች ተሳትፎበታል። የትልቅ የሚባል ቁጥር ነው። ክብረ ወሰኑ የሚባል ተሳትፎ ነው። ይህ ውድድር እንግዲህ በዓለም አትሌቲክስ የዓለም አቀፍ የጎዳና ሩጫ እውቅና ያለው ሮድ ሌብል ሬስ ነው። በአፍሪካ ደረጃም ትልቁ የጎዳና ላይ ሩጫ ውድድር ነው። በተሳትፎም በአጠቃላይ ባለው ይዘትም ማለት ነው። ትላንት በወንዶች በተደረገው የአስር ኪሎ ሜትር ውድድር እንግዲህ አትሌቲስ መውድሉ አሸናፊ ሆኗል። ማለት ነው። መልኬ ናት ደግሞ በሴቶች ውድድር አሸንፋለች ማለት ነው። ይህ ውድድር እንግዲህ አስር ኪሎ ሜትር አገር በአስር ኪሎ ሜትር ትደምቃለች በሚል መሪ ሀሳብ በመነሻውና መድረሻውን መስቀል አደባባይ አድርጎ ተከናውኗል። ማለት ታላቁ ሩጫ ከስፖርቱ ባለፈ የሀገርን ገጽታ በመገንባትና በስፖርት ቱሪዝም ኢትዮጵያን የማስታወቅ ትልቅ ሚና የተጫወተኝ እንደሚገኝ የባህልና ስፖርት ሚኒስቴር ባወጣው መረጃ አስታውቋል። ማለት ነው። ሌላኛው የምንመለከተው የባህልና ስፖርት ሚኒስቴር የስፖርት ለማዘርፍ ሚኒስትር ዴታ መኪ ማመድ በአውስትራሊያ ከኢትዮጵያ ምክትል ዲፒቲ ሄድ ኦፍ ሚሽን ወይም ምክትል ሚስዮን መሪ ጋር ካትሊን ላንግ ጋር ውድድር ምክክር አድርጓል። ማለት ነው። በዚህ ውይይት ላይ እንግዲህ የኢንጂኒየስ ማራቶን ፋውንዴሽን ልዑክ አባላትም ተገኝተዋል። ማለት ነው። ይሄ ሁለቱ ግንኙነት በተመለከተ እንግዲህ አምባሳደር አቶ መኪዩ መሀመድ ማብራሪያ ሰጥቷል። ኢትዮጵያና አውስትራሊያ ስልሳ ዓመት የቆየውን የዲፕሎማሲያዊ ግንኙነት አንስቷል። ይህንን የተመለከተም የስፖርት ውድድር ለማዘጋጀት መታቀዱን እንደዚሁ አንስቷል። የስፖርት ልማዘርፍ ሚኒስትር ዴታው በኢትዮጵያ ጋር የተጀመረውን ስራ ከታላቁ ሩጫ ጋር በኢትዮጵያ ጋር የተጀመረውን የኢንዲጂነስ ማራቶን ፋውንዴሽን ስራ ያደነቁ ሲሆን ወይም በቀጣይ ተጠናክሮ እንዲቀጥልና በቅንጅት መስራት እንደሚገባ አንስቷል ማለት ነው። የህዝብ ለህዝብ ግንኙነትን ለማጠናከርና ጤናማ ዜጋን ለመፍጠር ስፖርት ቁልፍ ሚና እንደሚጫወት አንስተዋል ማለት ነው። ይህን ጉዳይ እንግዲህ በቀጣይ ባህልና ስፖርት ሚኒስቴር ክትትል በማድረግ አስፈላጊውን ድጋፍ እንደሚያደርግ አስታውቋል ማለት ነው። ይህን መረጃ ያገኘ ነው ከባህልና ስፖርት ሚኒስቴር ነው። ከሀገር ውስጥ የምንመለከተው የመጨረሻ መረጃ እንግዲህ ታላቁ የእግር ኳስ ሰው መንግስት ወርቁ መጽሐፍ ምርቃት ትላንትና ባይሌ ግራንድ ሆቴል ተከናውኗል ማለት ነው። በዚህ ስነ ስርዓት ላይ ኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት እና የካፍ ስራ አስፈጻሚ ኮሚቴ አባል፣ የፊፋ የጸረ ዘረኝነትና ጸረ አግላይነት ኮሚቴ አባል አቶ ኢሳያስ ጅራ፣ የቀድሞ ተጫዋች፣ የውጭ ጉዳይ ሚኒስትር ዴታና ዲፕሎማት ዶክተር ተቀዳለሞ፣ የቀድሞ ትምህርት ሚኒስትር ዴታ ዶክተር የአየር አርቀጣ ኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ አቶ ባህሩ ጥላሁን የመንግስቱ ወርቁ መታሰቢያ ኮሚቴ ሰብሳቢ፣ ዶክተር ሰለሞን በቀለ የመጽሐፉ ጸሐፊ ዶክተር ሰለሞን በሬ፣ ኮሚቴ አባላትና ጥሪ የተደረገላቸው እንግዶች፣ መገናኛ ብዙሃን አካላት እንግዲህ ቀርቧል ማለት ነው። በዚህ ስነ ስርዓት እንግዲህ የፎቶ አደር የተደረገ ሲሆን በታላቁ እግር ኳስ ህይወት ሰው ላይ የሚያጠነጥን ዘጋቢ ፊልምም ለታዳሚያን ለጌታ በቅቷል ማለት ነው። በዚህ መራ ግብር ላይ በኢትዮጵያ ፖስታ አገልግሎት የተዘጋጀው የመታሰቢያ ቴምብር ይፋ ሲደረግ በመቀጠልም መንግስቱ ወርቁ የእግር ኳስ እንቁ በሚል ርዕስ የታተመው መጽሐፍ እንግዲህ በክብር እንግዶች አማካኝነት ይፋ ሆኖ አልማት የመንግስቱ ወርቁን ቤተሰብ መወከል ንግግር ያደረጉት ፓስተር ሸቴ በቀለ ታላቅ የአገር ባለውለታዎችና ባላዳዎች መራ ግብር በማዘጋጀታቸው በቤተሰብ ስም አመስገን ስለ መንግስቱ ወርቁ በስንኝ የታጀበ ምስክርነት አቅርቧል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጀራ ባደረጉት የመዝጊያ ንግግር ኮሚቴው መንግስቱ ወርቁን ለመዘከር ወደ እኔ ሲመጡ የተቋማችን ስራ እየሰሩ እንደሆነ ነው የነገርኳቸው ሲል ተናግሯል። መማር የሚገባንም ዛሬ ቀላል የራት መርሃ ግብር እንዳልሆነ አንስቷል። ከዛም ባሻገር ትላንት የተሰራውን እያስታውስን ለዛሬ የቤት ስራ የሚሰጠን ነው ሲሉም ተናግሯል ማለት ነው። በህይወት ያሉትንም ጭምር መዘከር እንደሚገባና ከዚህም መማር የዛሬ ፕሮግራም ይህንን ያስተምረናል ሲሉ እንግዲህ ተናግሯል ማለት ነው። አቶ ይድነቃቸው ከአራታም በፊት የእድሜ ዘመን ተሸላሚ አድርገን ሸልመ ነበር። አሁን ሁለተኛው መንግስቱ ወርቁ እንዲሆን ወሰናል ሲሉም ፌዴሬሽኑ ፕሬዚዳንት አስታውቋል። ይህንን እንግዲህ የእድሜ ዘመን ሽልማት ለመንግስቱ ወርቁ ባለቤት አበርክቷል አቶ ኢሳያስ ችራ። በመጨረሻም ለዚህ ፕሮግራም አስተዋጽኦ ላደረጉ አካላት የእውቅናን የማስታወሻ ፕሮግራም ተደርጎላቸዋል ማለት ነው እንግዲህ በቤተሰቡ አማካይነት በመንግስቱ ወርቁ ቤተሰብ አማካይነት ሊሰራ የታሰበው የስፖርት ማዘውተሪያ ስፍራ ዲዛይን ይፋ ተደርጎ እንግዲህ ዝግጅቱ ተጠናቋል ማለት ነው። ይህም መረጃ ደረሰን የኢትዮጵያ እግር ኳስ ፌዴሬሽን ነው። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል አድማጭ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ታላላቅ ሊጎች የተደረጉ ጨዋታዎችን ይሆናል። ቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግና የእንግሊዝ ፕሪሚየር ሊግ አስራ ሁለተኛ ሳምንት መርሃ ግብር እንግዲህ በመካሄድ ላይ ይገኛል ማለት ትላንት በነበረው የሳምንቱ ተጠባቂ የለንደን ደርቢ ጨዋታ አርሰናል ቶተናም ስፐርስን አራት ለአንድ በሆነ ውጤት አሸንፏል ማለት ነው። ኤቨሬቼ ኤዜ በሶስት ግቦችን በማስቆጠር ሀትሪክ ሲሰራ ሊያንድሮ ትሮሳርድ ቀሪዋን ግብ ከመረብ ላይ አሳርፏል ማለት ነው። እንግዲህ ለቶተናም ስፐርስ ሪቻርልሰን ብቸኛዋን ግብ ከመረብ ላይ አሳርፏል። ማለት ነው ውጤቱን ተከትሎ እንግዲህ አርሰናል ነጥቡን ወደ ሃያ ዘጠኝ ከፍ በማድረግ የሊጉን መሪነት አጠናክሯል። ማለት ነው እንግዲህ ከተከታዩ ቼልሲ በስድስት ከማንስተርሲቲ ሶስት ደረጃ ላይ ከሚገኘው ማንስተርሲቲ ያለው የነጥብነት በሰባት በማስፋት እንግዲህ መሪነቱን አጠናክሯል። ማለት ነው እንግዲህ በትላንትናው ጨዋታ አርሰናል የጨዋታ ብልጫ ወስዶ በተጋጣሚ ላይ ተጫውቷል። ማለት ነው ከጨዋታው ፊት መነጋገሪያ የነበረው ጉዳይ ቶተናም ስፐርስ አሰልጣኝ ቶማስ ፍራንክ የሰጡት አስተያየት ነበረ። ኤቤሬች ኤዘን በክረምቱ የተጫዋቾች ዙር መስኮት ቶተናም ለማስፈረም ተቃርቦ ነበር። ይሁንና በስተ መጨረሻ አርሰናል ያቀረበለትን ጥያቄ ተቀብሎ እንግዲህ አርሰናል በክረምቱ የተጫዋቾች ዙር መስኮት መፈረሙ የሚታወስ ነው። ጋዜጣዊ መግለጫ ላይ ስለ ቤሬች ዜ ሲጠየቁ ቆ ኤዘማን ነው የሚል ጥያቄያዊ ምላሽ መስጠታቸው በጣም አነጋጋሪ ነበር። አርሰናል ደጋፊዎችንም አላስደሰተም ነበር። እንግዲህ በትላንትናው ጨዋታ ኤዘማን ነው ያሉት ተጫዋች እንግዲህ ሶስት ጎል በማስቆጠር ሀትሪክ ሰርቷል ማለት ነው። የዜ ከጨዋታው በኋላ በሰጠው አስተያየት እንግዲህ አትሪክ ለመስራት ጸሎት አድርጌ ነበር፣ ተሳክቶልኛል ሲል አስተያየቱን ሰጥቷል ማለት ነው። የዜ በተግባር ሜዳ ላይ ምላሹን ሰጥቷል ማለት ነው። እንግዲህ ምን ያህል ቶተናም እንዳጣው ትላንት ባሳየው ድንቅ ብቃት አሳይቷል ማለት ነው። የጨዋታው ኮከብ ተጫዋች ሆኖም ተመርጧል ማለት ነው። እንግዲህ አርሰናል በድንቅ ብቃት ቶተናም ሆስፐርስን ማሸነፍ ችሏል ማለት ነው። በሊጉ አራተኛ ሽንፈቱን ያስተናገደው ቶተናም ሆስፐርስ በ አስራ ስምንት ነጥብ ከስምንተኛ ወደ ዘጠነኛ ደረጃ ዝቅ ብሏል ማለት ነው። ሌላኛው ትላንት የተደረገው ጨዋታ ሊዩስ ዩናይትድና አስቶንቪላ ያደረጉ ጨዋታ ነው። በአስቶንቪላ ሁለት ለአንድ አሸናፊነት ተጠናቋል። በኤላንድ ሮድ በተደረገው ጨዋታ ሞድጋር ሮጀርስ እንግዲህ ሁለቱን ግቦች ለአስቶን ቪላ በማስቆጠር እንግዲህ አስቶን ቪላ ከሜዳ ውጭ ወሳኝ ሶስት ነጥብ እንዲያገኝ አስችሎታል ማለት ነው። ቅዳሜ የተደረጉ ጨዋታዎችን ስንመለከት ሊቨርፑል በኖቲንጋም ፎረስት ያልተጠበቀ የሶስት ለዜሮ ሽንፈት አስተናግዷል። በአንፊልድ ሮድ እንግዲህ ያሳየው ደካማ ብቃት በጨዋታው ላይ አስተችቶታል። አርነ ስሎትም አሰልጣኙም ለቡድኑ ውጤት ማጣት ኃላፊነቱን ወስዳለሁ፣ በተቻለ መጠን ውጤቱን ለማስተካከል እጥራለሁ ሲሉ አስተያየታቸውን ሰጥቷል። ማኑ ኒካስትል ዩናይትድ ቅዳሜ ማምሻውን ማይንስተር ሲቲን በሜዳው አስተናግዶ ሁለት ለአንድ አሸንፏል። አርቢ ባርነስ ሁለቱን ግቦች አስቆጥሯል። ለማይንስተር ሲቲ ሩበን ዲያዝ ብቸኛውን ግብ አስቆጥሯል። በዚህ ሁለት በርንሊና ቼልሲ ባደረጉ ጨዋታ ቼልሲ ሁለት ለዜሮ በሆነ ውጤት አሸንፏል። ፔድሮ ኔቶ ና ኢንዞ ፈርናንዴዝ ግቦቹን ከመረብ ላይ አሳርፈዋል። ማለት ይህን ተከትሎ ቼልሲ በደረጃ ሰንጠረዡ ያለውን ደረጃ ከፍ አድርጓል። ብራይተን ብሬንትፎርድን ወላንድ አሸንፏል። ፉላም ሰንደርላንድን አንድ ለዜሮ በሆነ ውጤት አሸንፏል ማለት ነው። እንደዚህ በሳምንቱ መጨረሻ ቀናት ከነበሩ ጨዋታዎች መካከል የሚጠቀሱ ናቸው። እንደዚሁ ክሪስታል ፓላስ ወልቭስንም ከሜዳ ውጭ ሁለት ለዜሮ አሸንፏል። ቦርነሞዝና ዊስታ የሚያደርጉት ጨዋታ ሁለታቻ በሆነ ውጤት ተጠናቋል። ይህን ውጤቶች ተከትሎ እንግዲህ ያለውን የደረጃ ሰንጠረዥ ስንመለከት አርሰናል በ29 ነጥብ ሊጉን ይመራል። ቼልሲ በ23 ነጥብ ይከተላል። ማንችስተር ሲቲ በ22 ነጥብ ሶስተኛ፣ አስቶን ቪላ በ21 ነጥብ አራተኛ ደረጃ ላይ ገኛል። አስቶን ቪላ አጀማመሩ ጥሩ አልነበረም። አሁን በቀጣይ ባለፉት ጥቂት ጨዋታዎች ላይ እያሳየ ያለው ብቃት እንግዲህ ደረጃውን እንዳሻሽል አድርጎታል። ክሪስታል ፓላስ በሀያ ነጥብ አምስተኛ ደረጃን ይዟል ማለት ነው። እንግዲህ እንግሊዝ ፕሪሚየር ሊግ ጨዋታዎች እንግዲህ በቀጣይ ሳምንቱ መጨረሻ ቀናት የአስራ ሶስተኛ ሳምንት ጨዋታዎች የሚደረጉ ይሆናል። ሌላኛው የምንመለከተው እንግዲህ የስፔን ላሊጋን ይሆናል የስፔን ላሊጋ አስራ ሶስተኛ ሳምንት ጨዋታዎች ተደርገዋል እንግዲህ ትላንትና የሊጉ መሪ ሪያል ማድሪድ ከኤልቼ ባደረገው ጨዋታ ባልተጠበቀ ሁኔታ ሁለት አቻ በሆነ ውጤት ተለያይቷል ማለት ነው በዚህ ጨዋታ ላይ እንዲሁ ሁለት ለአንድ እስከ ዘጠነኛው ደቂቃ እየተመረ ጁድ ቤሊንጋም ነበረ እንግዲህ የአቻነቷን ግብ ከመረብ ላይ ያሳረፈው ማለት ነው። በዚህ ጨዋታ ላይ ሁለት ጊዜ ኤልቼ መምራት ቢችልም እንግዲህ ውጤቱን ማስጠበቅ አልቻለም ማለት ነው። ሪያል ማድሪድ ሁለት ጊዜ ከመመራት ተነስቶ አሸንፏል ማለት ነው። እንግዲህ አንድ ነጥብም ቢሆን አግኝቷል ማለት ነው። በዚህ ጨዋታ ላይ ቪክቶር ቼስት ከኤልቼ በኩል በዘጠና ስድስተኛው ደቂቃ በሁለት ቢጫ በቀይ ካርድ ከሜዳ ተሰናብቷል ማለት ነው። እንግዲህ ሪያል ማድሪድ ወሳኝ ነጥብ ጥሏል ማለት ነው። ተከታዩ ባርሴሎና ቅዳሜ ዕለት ባደረገው ጨዋታ አትሌቲክ ቢልባውን እንግዲህ አራት ለዜሮ በሆነ ውጤት ማሸነፉ ይታወሳል። በዚህ ጨዋታ ላይ ፌራን ቶሬስ ሶስት ግቦችን በማስቆጠር ሀትሪክ ሰርቷል ማለት ነው። ትላንትና በደረገ ሌላኛው ጨዋታ አትሌቲኮ ማድሪድ ከሜዳ ውጭ ጌታፌን ለዜሮ አሸንፏል። ዱዋርቴ በራሱ ግብ ላይ በ82ኛው ደቂቃ የአትሌቲኮ ማድሪድን የማሸነፊያ ግብ ከመረብ ላይ አሳርፏል ማለት ነው። ሌሎች ጨዋታዎችን ስንመለከት ቪያሪያል ራያን መርካሉ ያላን ሲረታ፣ ሪያል ሶሲዳድ ከሜዳ ውጭ ሳሱነን ሶስት ለአንድ አሸንፏል። ዲፖርቲቮ አላቤስ ከሴልታ ደቪጎ ባደረጉ ጨዋታ ሴልታ ደቪጎ ከሜዳ ውጭ ዲፖርቲቭ ዲፖርቲቮ አላቤስን አንድ ለዜሮ በሆነ ውጤት አሸንፏል ማለት ነው እነዚህን የስፔን ላሊጋ ጨዋታዎች ዋና ዋና የሚባሉ የሳምንቱ ጨዋታዎች ነበሩ። እነዚህን ጨዋታዎች ተከትሎ ሪያል ማድሪድ በሰላሳ ሁለት ነጥብ አሁንም ሊጉን ይመራል። ባርሴሎና ሰላሳ ነጥብ ይዞ ይከተላል። የነበራቸውን የነጥብ ልዩነት እንግዲህ ወደ አንድ ዝቅ ብሏል። እንግዲህ የላሊጋውን ፉክክር አጓጊ አድርጎታል። ቪያረል በሃያ ዘጠኝ ነጥብ ሶስተኛ፣ አትሌቲኮ ማድሪድ በሃያ ስምንት ነጥብ አራተኛ ደረጃ ላይ ይገኛሉ ማለት ነው። ሪያል ቤቲስ በሃያ አንድ ነጥብ አምስተኛ፣ ስፓኞል በአስራ ስምንት ነጥብ ስድስተኛ ደረጃን ይዘዋል ማለት ነው። ሌላኛው የምንመለከተው እንግዲህ የጣሊያን ሴሪያ ነውና የጣሊያን ሴሪያ አስራ ሁለተኛ ሳምንት ጨዋታዎች እንደዚሁ በሳምንቱ መጨረሻ ቀናት ተደርጓል። ትናንትና በሁለት መቶ አርባ አምስተኛው ደርቢ ዴላ ማዶና የሚላን ደርቤ ተጠባቂ ጨዋታ ኤሲ ሚላን ኢንተር ሚላንን አንድ ለዜሮ በሆነ ውጤት አሸንፏል። አሜሪካዊው ክሪስቲያን ፖሊሲች በሀምሳ አራተኛው ደቂቃ ያስቆጠረው ግብ ኤሲ ሚላን አሸናፊ አድርጓል። በዚህ ጨዋታ ላይ በሰባ አራተኛው ደቂቃ ኢንተር ሚላን ያገኘውን የፍጹም ቅጣት ምት አቻን ቻላነጉሉ ቢሞክርም ፈረንሳዊ ግብ ጠባቂ ማይኖን ኤሲ ሚላኑ በማዳን እንግዲህ ቡድን ወሳኝ ሶስት ነጥብ እንዲያገኝ አስችሎታል ማለት ነው። ማይክ ማይኖን እንግዲህ በጨዋታውም ኮከብ ተጫዋች ሆኖ ተመርጧል ማለት ነው። ውጤት ተከትሎ እንግዲህ ኤሲ ሚላን በአምስት ነጥብ ደረጃውን ከአምስተኛ ወደ ሁለተኛ ከፍ አድርጓል ማለት ነው። ኢንተር ሚላን በ24 ነጥብ ደረጃው ኧረ አራተኛ ዝቅ ብሏል ማለት ነው። ትላንትና ጨዋታውን ያደረገው ሮማ ከሜዳ ውጪ ክሬሞኔንሴን ሶስት ለዜሮ አሸንፏል። እሱ ለፈርጉሰንና ዌስሊ ግቦቹን አስቆጥሯል። ፖሊኖ እንግዲህ ለክሬሞኔንሴ ብቸኛውን ግብ አስቆጥሯል። ውጤት ተከትሎ ሮማ የሊጉ መሪ መሆን ችሏል ማለት ነው። ላዚዮ ሊቼን ሁለት ለዜሮ ሄላስ ቬሮና ከፓርማ ያደረገው ጨዋታ በፓርማ ሁለት ለአንድ አሸናፊነት ተጠናቋል ማለት ነው። ካግሊያሪ ከጄኖዋ ሶስታቻ ሲለያዩ ዩዴኒዜና ቦሎኛ በረጉት ጨዋታ ቦሎኛ ሶስት ለዜሮ አሸንፏል። ቅዳሜ እለት ናፖሊ አትላንታን ሶስት ለአንድ ረቷል። ፊዮረንቲና ከጁቬንቱስ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። እነዚህን ውጤቶች ተከትሎ ያሉ የደረጃ ሰንጠረዥ ስንመለከት ሮማ በ27 ነጥብ ሊጉን ይመራል። ኤሲ ሚላን በ25 ነጥብ ይከተላል። ናፖሊም በ25 ነጥብ በግብ ክፍያ ተበልጦ ሶስተኛ ነው። ኢንተር ሚላን በ24 ነጥብ አራተኛ። ቦሎኛ በተመሳሳይ አራት ነጥብ በግብ ክፍያ ተበልጦ አምስተኛ። ጁቬንቱስ በ ሃያ ነጥብ ስድስተኛ። ኮሞ በ አስራ ስምንት ነጥብ፣ ላዚዮ በ አስራ ስምንት ነጥብ በተመሳሳይ በግብ ክፍያ ተበላልጠው ሰባተኛና ስምንተኛ ደረጃን ይዟል። ቀጣይ የምንመለከተው የጀርመን ቡንድስሊጋ የ አስራ አንደኛ ሳምንት ጨዋታዎችን ነው። እንግዲህ በሳምንቱ መጨረሻ ቀናት ተከናውነዋል። የ አስራ አንደኛ ሳምንት ጨዋታዎች የሊጉ መሪ ባየርን ሙኒክ ከፍራይቡርግ ቅዳሜ ለት ባደረገው ጨዋታ ስድስት ለሁለት በሆነ ውጤት አሸንፏል። ማለት ኦሊሴ በዚ ጨዋታ ላይ ሁለት ግቦችን አስቆጥሯል። ሃሪኬን ጃክሰን፣ ኡምቤካኖ ና ካርል ቀሪዎቹን ግቦች አስቆጥሯል ማለት ነው። ሲዚኩ ና ማንዛቢ ለፍራይቦርግ ግቦቹን አስቆጥሯል። በዚሁ ለበት በተደረገው ሌላኛውን ጨዋታ ቦርሻ ዶርተሞንድ ከስቱትጋርት ሶስት አቻ በሆነ ውጤት ተለያይቷል። ሌቨርኩሰን ከሜዳ ውጪ ወልፍስበርግን ሶስት ለአንድ በማሸነፍ ወሳኝ ሶስት ነጥብ አግኝተዋል ማለት ነው። ኦገስበርግ ሀምቡርግን አንድ ለዜሮ በሆነ ውጤት ማሸነፍ ችሏል። አሪቢ ላይፕዚግ ወደር ብሬመንን ሁለት ለዜሮ አሸንፋል። ትናንትና በተደረገ ጨዋታ ሴንት ፓውሊ ከዩኒየን በርሊን ባደረጉ ጨዋታ ዩኒየን በርሊን ከሜዳ ውጪ ሴንት ፓውሊን አንድ ለዜሮ አሸንፏል ማለት ይህን ውጤት ተከትሎ እንግዲህ ባየር ሙኒክ ሊጉን በሰላሳ ነጥብ ይመራል። አሪቢ ላይፕዚግ በሀያ አምስት ነጥብ ይከተላል። በይ ሊቨርኩሰን በሀያ ሶስት ነጥብ ሶስተኛ ደረጃ ላይ ይገኛል። በሩሲያ ዶርትሞን በ ያውለን ነጥብ አራተኛ ስቱትጋርትን በ ያውለን ነጥብ በተመሳሳይ በግብ ክፍያ ተበልጦ አምስተኛ ደረጃ ላይ ይገኛል። ኢንትራክ ፍራንክፈርት በሀያ ነጥብ ስድስተኛ ደረጃ ላይ ይገኛል። ሆፈንያም በተመሳሳይ ሀያ ነጥብ በግብ ክፍያ ተበልጦ ሰባተኛ ደረጃ ላይ ይገኛል። በስተ መጨረሻ የምንመለከተው የፈረንሳይ ሊጓን ናል የፈረንሳይ ሊጓን የአስራ ሶስተኛ ሳምንት ጨዋታዎች እንደዚሁ ተከናውኗል። ቅዳሜ ቅዳሚ ለት የሊጉ መሪ ፒኤስጂ ለሀብሬን ሶስት ለዜሮ አሸንፏል። ጆኒ ቬስ ፕራርዲ፣ ባርኮላና ሊኪያንግ ግቦቹን አስቆጥሯል ማለት ይህም የፒኤስጂን የሊጉ መሪነት አጠናክሯል። ተከታዩ ማርሴ አርብ ለብ ባደረገው ጨዋታ ከሜዳው ጭኒስን አምስት ለአንድ በሆነ ውጤት አሸንፏል። ሜሰን ግሪንውድ ሁለት ጨዋታ ሁለት ግቦችን ሲያስቆጥር ፒየር ኤመሪክ ኦባሜያንግ ዊሀና ቲሞቲ ዊሀና ፓክሳው ቀሪዎቹን ግቦች ለማርሴ አስቆጥሯል። ቾ ለኒስ ብቸኛውን ግብ ከመረብ ላይ አሳርፏል ማለት ነው። ሌንስ ከስትራስቡርግ አደረጉ ጨዋታ በሌንስ አንድ ለዜሮ አሸናፊነት ተጠናቋል። ሬንስ ሞናኮ ናራ ለአንድ አሸንፏል። እንግዲህ የቅዳሜ የተደረገ ጨዋታ ነው። ሞናኮ እንግዲህ ጥሩ እንቅስቃሴ ከሰሞኑ እያሳየ አይገኝም ማለት ነው። ጊዜር ያደረጉ ጨዋታ የለምንም ግብ አቻ ውጤት ተጠናቋል። ብረስት ሜትስን ሶስት ለሁለት በሆነ ውጤት አሸንፏል። ኖንትና ሎሪዮ አንዳቻ ተለይቷል። አንጀርስ ቱሉዝን ለዜሮ ሲረታ ሊል ፓሪስ ኤፍሲን አራት ለሁለት በሆነ ውጤት አሸንፏል። ይህን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ፒኤስጂ በ30 ነጥብ ይመራል። ማርቴ በ28 ነጥብ ይከተላል። ሌንስ በ28 ነጥብ በግብ ክብያ ተበልጦ ሶስተኛ ደረጃ ላይ ይገኛል። ሊል በ23 ነጥብ አራተኛ ደረጃ ላይ ይገኛል። ስትራስቡርግ በ22 ነጥብ አምስተኛ ደረጃን ይዟል። ሬንስ እና ሊሆን በተመሳሳይ ነጥብ በክፍል የተበላልጠው ስድስተኛና ሰባተኛ ደረጃን ይዟል ማለት ነው። የዛሬውን ፕሮግራማችን ከማብቃታችን በፊት እንግዲህ የአውሮፓ ሻምፒዮንስ ሊግ ቀጣይ ጨዋታዎች ነገና ከነገ በስቲያ የሚደረጉ ይሆናል ማለት ነው። በተለይ ረቡዕ ዕለት አርሰናል እና ባየርሙኒክ ሙኒክ በኤምሬትስ ስቴዲየም ከምሽቱ አምስት ሰዓት የሚያደርጉት ጨዋታ የሚጠበቅ ይሆናል። በዚህ ሁለት ፒኤስጂ ከቶትናም ጨዋታቸውን ያደርጋሉ። አርሰናልና ባየርን ሙኒክ እንግዲህ በሻምፒዮንስ ሊጉ ያደርጓቸውን ሁሉም ጨዋታዎች በማሸነፍ እንግዲህ ብቸኛ ቡድኖች ናቸው ማለት ነው። እነዚህ የረቡ ጨዋታ የሚጠበቅ ይሆናል። ነገ ከሚደረጉ ጨዋታዎች መካከል ቼልሲ ከባርሴሎና በስታንፎርድ ብሪጅ ምሽት አምስት ሰዓት የሚያደርጉ ጨዋታ ይጠበቃል። ማንችስተር ሲቲ ከባየር ሌቨርኩሰን፣ ማርሴ ከኒውካስትል የሚያደርጓቸውም ጨዋታዎች ተጠቃሽ ናቸው። እነዚህም ጨዋታዎች ውጤቶችና ሌሎችንም መረጃዎች እንግዲህ በቀጣይ ፕሮግራሞቻችን ላይ በስፋት የምንመለስባቸው ይሆናል። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሚን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንበት